ሀይ ሰላም አሌይኩም እንዴት ናችሁ? ደህና ናችሁ? እኔ ያለሁት አልሐምዱሊላ በጣም ደህና ነኝ። ናቲ አሁን ነው የተኛው እንዳይሰማኝ ሆኜ ነው ይህን ቪዲዮ የምቀርጸው ማለት ነው። ምክንያቱም ልጄ ነው እንዲህ አይነት ወሬ ሳወራ መስማት የለበትም። ነገ የተሳሳት የተሳሳትኩበትን መንገድ እሱ ተሳስቶ እንዲሄዳ አልፈልግም እና ምን ላችሁ ፈልጌ ነው ይህንን ነገር ስናገር በእርግጥ በጣም በጣም ማለት ነው እያፈርኩ ነው። ቆይ ስልኩን ላስተካክል። በጣም በራሴ አፍራለሁ። በራሴ እያፈርኩ ነው እየተሸማጠሁ ነው የምነግራችሁ። በጣም ፊድባኩን ፈራው ማለት ይህ ዩቲብ ፖስት ጋር ምን አይነት ምላሽ እንደማገኝ ሳስበው ጭንቀቱ ይገለኝ ነው። እንደምታውቁት ኢትዮጵያ ከመጣው ኦልሞስት ስድስተኛ ወሬ ነው ስድስት ሰው ወንዶች በተደጋጋሚ ሲጠይቋችሁ በጣም ተፈላጊ ነኝ እንዴ ብላችሁ ታስባላችሁ? ከዛም ትክክለኛ የሕይወት አጋራችሁን ያገኛችሁ ይመስላችሁ እና እንደተሸወኑ ትችላላችሁ። ይሄ ቪዲዮ መማሪያ እንዲሆን ነው እኔም ከእናንተ የደበቁት ነገር እንዳለ እንድታውቁ ነው። ምን ልላችሁ ፈልጌ ነው? ያው በተደጋጋሚ። ነገር ግን እኔ የመረጥኩት ከነዛ ውስጥ የሆነኛል ብዬ የተሳሳተ ሰው ነበረ። የተሳሳተ ሰው ነበር ስላችሁ ያው ትክክለኛ ሰው አልመረጥኩም፣ ለራሴ ማለት ነው። ገንዘቤን በልቶኝ ምናምን አይደለም። አይ ገንዘቤ ጋር አልደረሰም። ነገር ግን ምንድን ነው የፈጠራ ተፈጥሮ መሰላችሁ? ያው ጓደኛ ስትይዙ ሰፋፊ ነገር አለ። እኔ ተሳስቻለሁ ስለተፈጠር ያለው ነገር ግን እንዴት ተሳስቻለሽ ማለት ምናምን ታትሎ ሰው ነው። ሰው ምን ታችሁ ፈልጌ ነው። ያው በዛ ግንኙነት ያል

እንደ ማንኛውም ሴት ደስ ይለዋል ብዬ ምክንያቱም የሚያወራልኝ ወደፊታችን በጣም ጀነትን የሚያስንቅ ነበረና ደስ ይለዋል ብዬ አስቤ ያው ተቀላቅረን ነገርኩት ማለት ነው ነገር ግን ስነግረው እኔ የጠበቅኩት መልስ እና እሱ የሰጠኝ ምላሽ ሰማይና ምድር ነው ፍፁም ያለበኩት ነው የእሱ ምላሽ ምን መሰላችሁ አስወርጁ። እኔ በአሁኑ ሰዓት ላይ የልጅ ኃላፊነት መውሰድ አልፈልግም። አስወርጁ ነው ያለ። እውነት ለመናገር በእኔ በእኔና በእሱ ጥፋት በተፈጠረ ስህተት ልጅን እንዲቀጣ አልፈለጉ። እኔ በበኩሌ ማለት ነው አሁንም ውስጥ ቢያንስ ስንተኛ? ስድስተኛ ሳምንት ሆኖኛል። ስድስተኛ ሳምንት ማለት አንድ ወር ከአስራ አምስት ቀን ማለት ነው ሆኖኛል። ስለዚህ እሱ አሶር ልጅ እያለኝ ነው። እኔም በዛ ተመሳጭቼ ግንኙነታችን አሁን ላይ ቆሟል። ካገኘሁት ወደ አስራ አምስት ቀን ምናምን ነው ሆኗል። እናስ የመጣሁት በእርግጥ አላህን አምቻለሁ። ከአላህ መንገድ ወጥቻለሁ፣ ነገር ግን እዛንቦ ልጄ ምንድን ነው ጥፋቱ? እኔና እሱ በስራ ነው ስታት ልጄ መግለጽ አለበት። እስኪ ምክራችሁን ለግሱኝ። ወይስ እሱ ትክክል ነው ሶች ማለት ነው እኔ የተሳስቻለው አሆነ ማለት ነው። በቃ እኔ ለሆን እሱ ትክክል አለ። ሳስቢያው ዙሪያው ገደል እንደሚሆንብኝ አውቃለሁ። ልጅ ያላባጤውም ዲቃላ ያልተፈለገ ልጅ ማውለድ ምን ያህል አመት እንደሚያስደፋ በቤተሰብም ዘንድ እንደሚደብር አውቃለሁ። ነገር ግን ልጄ ምንም በማያውቀው መንገድ እንዲቀጣ ፈለግኩ። ምን ማድረግ እንዳለብኝ አላውቅም። በዶዋቸው ጥርሶኝ ላይቭ ላይ ስወጣ ሁሉ ስሰራ ስስቅ ስጫወት አንድ ፐርሰንት ደስተኛ ምንም ችግር የሌለብን ይመስላል፣ ግን አይደለም። እውነታውን ከካሜራ ጀርባ እኔና አላህ ነው የምናገረው ሰው ያንን ግለሰብ በህግ ጠይቂ ልትሉኝ ትችላላችሁ። ነገር ግን ለእኔም ውርደት ነው ማለት ሳይፈልግ ራሴ አርግሽ እንደገና ሱ ህግ ፊት አቅርቦ ግን ያው ወደፊት ችሎቱ ተመላላሽ ላይ ገፍቶ በሰላም ወደዚህ ዱኒያ ከመጣ ክስ መመስረት አይቀርም። ክስ መመስረት አይቀርም። ምክንያቱም አመነም አላመነም ልጁ እስከሆነ ድረስ ማሳደግ ግዴታ አለበት። ግዴታ አብሮ ከኔ ጋር መኖር የለበትም ግን ልጁን እንደልጅ ማሳደግ አለበት ብዬ አምናለሁ። ነገር ግን በአሁኑ በርግዝና ወቅት ላይ እንዲህ አይነት